በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይን በከዋክብት ያስጌጠ ምድርንም በልምላሜ የሸፈነ መሠረቷንም በነፋስ አውታር ያጸና ትሑቱና ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ይቅርታን ያደርግልን ዘንድ ከእኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሦስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመስከረም አስራ ዘጠኝ ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። አማላጅነቱ ረዴትና በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የምትሆን ኤልሳቤጥ ትባላለች። ሁለቱም ደጋጎችና ንጹሐን የእግዚአብሔርን ትእዛዝ ጠብቀውና በሕጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም፣ በእድሜም አርጅተዋል። ስለዚህም ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህ በኋላ ካህናቱ በየተራቸው በቤተ ክህነቱ አገልግሎት እንደሚሰጡ ሁሉ የእሱ ተራ ደረሰና ለማይጠንት ወደ ቤተ መቅደስ ገባ። ህዝቡም እርሱ ጸሎተ ዕጣኑን በሚያሳርግበትና በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዚያን ሰዓት የእግዚአብሔር መልአክ በዕጣኑ መሠዊያ ማሳረጊያ በስተቀኝ በኩል ለዘካርያስ በታየው ጊዜ ተንቀጠቀጠ፣ ፍርሃትና ድንጋጤም አደረበት። መልአኩ ግን ጸሎትህ ተሰምቶልሃልና አይዞህ አትፍራ አለው። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች በእርሱ ደስ የምትሰኝበት ስለሆነም ስሙን ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ። በእግዚአብሔር ዘንድ ታላቅ ክብር ያለው ነውና የሚያሰክር ወይን አይጠጣም። ከእናቱ ማሕፀንም ጀምሮ መንፈስ ቅዱስ ይመላበታልና ከእስራኤልም ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቃኝነት በኤልያስ ኃይል ይመራል ይጓዛልም አለው። ዘካርያስም ይህ ነገር እንዴት ሊሆን ይችላል? በምን አውቀዋለሁ? እኔ ሸምግያለሁ፣ ሚስቴም የመውለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህን የምስራች ነግርህ ዘንድ ወደ አንተ የተላኩህ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውንም ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖ ዲዳ ሆነህ ትቆያለህ። እርሱም ዲዳ ሆኖ ኖረ። የተወደዳቸው ወንድሞቼ ሆይ አብርሃም መቶ ዓመት ከሆነው በኋላ ሚስቱን ፈጽማ አርጅታ ሳለች የይስሐቅን ከእነርሱ መወለድ የሚናገር የኦሪትንም መጽሐፍ እያነበበና እያወቀ ይህ ካህን የመልአኩን ቃል ለምን ተጠራጠረ? ስለዚህም ነገር ጥዑምና ጣፋጭ አንደበት ወይም የአነጋገር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ አብርሃም ካረጀ ካፈጀ በኋላ ሚስቱ ሳራም ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅህን ይስሐቅ እንሰዋለኝ ብሎ በነገረው ጊዜ እርሱ እግዚአብሔር ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ሲል የሰጠው ተስፋ ይቀርብኛል ብሎ ሳይጠራጠር ወይም ተስፋ ሳይቆርጥ በፍጹም እምነትና በልበ ቆራጥነት ልጁን ለመሥዋዕት አቀረበ እንጂ ቅሬታ አልተሰማውም። እንደዚሁም ሁሉ ይኸው ሐዋርያ በሌላው ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበለት ጊዜ ስለ ልጁ ስለ ይስሐቅ የተነገረውን ተስፋ ሳይጠራጠር ሳይጠራጠርና የሞተውንም ማስነሳት የሚችል አምላክ መሆኑን በማመን ልጁን ይስሐቅን ወደ መሠዊያ ቦታ በአስቸኳይ ይዞት ሄደ። ዳግመኛም ሐዋርያው ቅዱስ ያዕቆብ እንግዲህ አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በስራው የከበረ በእምነቱ የጸና ሆኖ አልተገኘምን ብሎ ተናገረም። እንግዲህ ይህ ካህን የምዕመናን መሪ ሲሆን ኑፋቄ ሊያድርበት ከቻለ በካህናት መመራትን ለሚሹ ምዕመናን ልቡና ላይ የቱን ያህል ጥርጣሬ ያሳድርባቸው ይሆን? አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደ እርሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምንም? እግዚአብሔር መግደል፣ ማዳን፣ ማዋረድ፣ ማክበር፣ መቅሰፍ፣ ይቅር ማለት በጠቅላላውም የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመ ነገራችን እንመለስና ከዚህ በኋላ የዘካርያስ ሚስቱ ጸንሳ ወንድ ልጅን ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁ ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እርሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁ አለቻቸው አባቱንም በጠየቁት ጊዜ የሚጽፍበት ብራና የሚጽፍበት ብራና ወይም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ ተፈታለትና ዮሐንስ ብሎ ይጠራ ሲል ተናገረ ዳግመኛም የቀድሞውን ነገር በማስታወስ የምንነግራችሁን ስሙ በአርቆ አስተዋይነታችሁም እጅግ የሚወደድ የሚጠሩትን የሚሰማቸው የሚጠሩትን የሚሰማቸው የሊቀ መላእክት ቅዱስ ገብርኤልን ተወዳጅ ዜና አድምጡ። ሐዋርያው ቅዱስ ጳውሎስ በመታገሳችን የመጻሕፍትንም ቃል በማመናችን ፍጹም ተስፋን እናገኝ ዘንድ የተጻፈ ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ ብሎ እንደተናገረ ከአነጋገሩ ቀልጣፋነትና ጣፋጭነትም የተነሳ ሊጠገብ የማይቻል የነፍስና የሥጋ ሕይወት የሚገነባ ነውና። እንግዲህ በቅዱስ መጽሐፍ የዘካርያስን ልጅ የዮሐንስን ወደ ምድረ በዳ ወስዶ መንግስት ተሰማያት ቀርባለች ና ንስሐ ግቡ እያለ ለእስራኤል በግልጥ እስከሚያስተምር ድረስ ሲጎበኘው እንደነበረ ሰምተናል። የነገሩ መነሻ ግን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተወለደ ከሁለት ዓመት በኋላ በጥበብ የተፈላሰፉ ሰዎች በምስራቅ በኩል ኮከቡን አይተን ልንሰግድለት መጥተናልና የተወለደው የዓለም መድኃኒት ወዴት አለ እያሉ በፈረስና በብዙ ሰራዊት ታጅበው ኮከብ እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡን ይመራ የነበረው የመላእክት አለቃ ይህ ቅዱስ ገብርኤል ነበር። ይህን ዜና የሰማ ሄሮድስ ግን ደነገጠ። የጥበብ ፈላስፋዎቹ ሰዎች የመጡበትንም ምክንያት በቆይታ ጠየቃቸውና አመጣጣቸው ስለተወለደው ንጉሥ መሆኑን ስለነገሩት እኔም ሜጄ ልሰግድለት እፈልጋለሁና ሁኔታውን ስትመለሱ ንገሩኝ አላቸው። ከዚህም በኋላ ሄደው ከዋሻው አካባቢ ሲደርሱ ያ ሲመራቸው የነበረው ኮከብ በመካከላቸው ቆመ። ወደ ዋሻውም በገቡ ጊዜ ዮሴፍንና ሕፃኑን ከእናቱ ጋር አገኟቸውና ለሕፃኑ ንጉሥ ሰገዱለት። እንደዚሁም ወርቅና ከርቤ ዕጣን ገበሩለት። ማለትም ወርቁን ስለ መንግስቱ ዕጣኑን ስለ አምላክነቱ ከርቤውንም የእኛን የነፍስ ምሕረት ለማጥፋት የነፍስ ምረት ለማጥፋት ስለ እኛ በፈቃዱ ለተቀበለው ስለሞቱ ሞቱ መሪርነትና መታሰቢያ አድርገው አቀረቡ። ወደ ቀድሞ ነገራችን እንመለስና ከዚህ በኋላ መልአከ ምስጢር ቅዱስ ገብርኤል በዚህች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸውና ጎዳናቸውን ለውጠው ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና ከተወለዱ ጀምሮ እስከ ሁለት ዓመት ዕድሜ ያላቸውን ሕፃናት ፍጁ ብሎ ጭፍሮቹን አዘዛቸውና ጭፍሮቹም እንደታዘዙ ልጅህ እንዲገደል ተፈርዶበታልና አምጣ ብለው ዘካርያስን ጠየቁት። እርሱም እሺ፣ ጥቂት ታገሱኝ፣ አመጣላችኋለሁ አላቸውና ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁንም መወለድ በነገረው በመሰዊያው ላይ አስቀመጠው። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ሕፃኑን በክንፉ ታቅፎ ጲግ ወደምትባል ወደ ሲናይን በረሃ ወሰደው። ሕፃኑም ቅዱስ ገብርኤል በዚያ በበረሃ ከአራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣልና በወጥመድ አጥምዶ ለመጥለፍ ከሚያሴር እንደዚሁም እንደ አነበሳ እያገሳኛን በማድመጥ በማደናገጥ ከእኛ መካከል ለመዋጥ ከሚሻ ጠላታችን ሰይጣን ይጠብቀን ለዘላለሙ አሜን። ልመናው አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ይደርና። የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው በራዲዮስ የሚባል አንድ ሰው ነበረ። በዚያን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው አንድ መቶ ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባይለ ጸጋው ዘንድ ሄዶ ባገኘው ወርቅ አበድረኝ ብሎ ጠየቀው። ባይለ ጸጋውም ገንዘቤን በከንቱ እንዳይቀር የሚዋስሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትና ውስጥ በቂ ዋሳ አለኝ፣ ነገር ግን ከዚህ መምጣት አይችልምና ሁለታችንም ዋሴ ካለበት እንሂድ አለው ያን ባይለ ጸጋ ልጁን ጠርቶ ልጅ ሆይ ይህ ሰው መቶ ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥህም ዘንድ አብረህ ሂድ አለውና ልጁና በራዲዮስ ሄደው ከቤተ ክርስቲያኑ በር ደረሱ ከዛም በራዲዮስ በቤተ ክርስቲያኑ የሚገኘውን የቅዱስ ገብርኤል ስዕል ለባይለ ጸጋው ልጅ እያሳየ ዋሴ ይህ ነው ባለው ጊዜ የባይለ ጸጋው ልጅ ይህስ በእርግጥ ለዋስና የሚበቃና የታመነ ሰው ነው አለ። ከዚህም በኋላ ከተስማሙ በኋላ ያ የባይለ ጸጋው ልጅ በራዲዮስ ወደ ባይለ ጸጋው ተመልሰው ሄዱና ለዋስና የቀረበው ሰው እጅግ የታመነና ቀና ሰው መሆኑን አረጋግጫለሁና ሊዋስ ይችላል ሲል ልጁ ለአባቱ በገለጸለት ጊዜ ባይለ ጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መልአክ ቅዱስ ገብርኤል ይባላል አለው። ባይለ ጸጋውም እንዲህስ ከሆነ ከእሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው፣ በራዲዮስ በነገ ዕለት በፈለግከው መንገድ ቃል እገባልሃለሁ ብሎት ወደ ቤቱ ሄደ። በማግስቱ ጠዋትም ባይለጸጋ ወደ ቤተ ክርስቲያን ሄደና በሊቀ መልአክ ቅዱስ ገብርኤል ስዕል ፊት ቆሞ እንዲህ አለ። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታህን የዋስትና ብቻ ፈልጋለሁ። እውነተኛ ምስክርነትን ስለማምንበትም ከአንተና ከእግዚአብሔር በቀል ሌላ ምስክር አልፈልግምና ይህንንም ከተናገረ በኋላ ባይለ ጸጋው ለሊቀ መልአክ ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና የሚመለስበትንም ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ መቶ ወቄት ወርቅ ሰጠው። በኋላ ነግዶ ያገኘውንም ትርፍ ከባይለ ጸጋው ጋር ራሱ በራዲዮስ እኩል ሊካፈሉ ተስማሙ። በራዲዮስም በሊቀ መላ ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባይለ ጸጋውን ገንዘብ ወርቅ ሳይመልስለት የአመቱ መጨረሻ የመክፈያው የጊዜ ገደብም አለፈ። ቀጠሮውን አክብሮን እንዳይከፍል ሰይጣን ዓይነ ልቦናውን አሳውሮታልና፣ ይልቁንም ይኸው በራዲዮስ እንዲህ ሲል አሰበ መናገር ከማይችል ከሊቀ መልአክ ቅዱስ ገብርኤል ስር በስተቀር የሰማና ያየ ሰው ምስክር የለም ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ በኃይለ ጸጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ከዚህ በኋላ በኃይለ ጸጋው በራዲዮ ስንጠርቶ በውለታችን መሰረት ወርቄን ከነ ትርፎ ስጠኝ፣ እኔ በእጄ መዝኜ እንደሰጠሁ አንተም ውለታዬን አስበህ በፍቅር ክፈለኝ አለው። በራዲዮስ ግን ምን የሰጠኸኝ ነገር አለ? በማለት ካደው። ባለጸጋውም ባነጋገሩ እየተደነቀ ወርቄን እንደሰጠሁ አውቀህ ትመልስልኝ ዘንድ ፈቃድ ይሁንና፣ እስኪ በልቦናህ አስብ በአእምሮህም ተመራመር አለው። በራዲዮስ ግን በሐሳቡ በመጽናት እንደሰጠኸኝ የሚያውቅልህ እውነተኛ ምስክር ካገኘህ ወርቅህን ከነትርፉ ትርፉ መልስልሃለሁ አለው። ባለጸጋውም የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። በኃይለ ጸጋውም በመልአኩ ስዕል ፊት ቆመና፣ ጌታዬ ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልሻም። ስለሆነም ወርቄን ልስጠው አንተን አምኜ ነውና ፈጥነ ትፈርድልኝ ዘንድ የእግዚአብሔር ፈቃዱ ይሁንልኝ እያለ ተማጸነ። ባይለ ጸጋውም ይህን ካለ በኋላ በራዲዮስን፣ ምስክሬ ይህ ነው እስኪ በሱ ፊት ማል ቢለው፣ በሐሰት ማለ። በዚህም ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረጠ ደነገጡ። ሌሎችም ሰዎች ይህን ተአምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የመላእክት አለቃ የሚሆን የቅዱስ ገብርኤል የማይለወጥ የማይናወጥ አንድ አምላክ ነው፣ እንደርሱም ያለ አምላክ የለም ተባባሉ። ያም ካህዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታ የሊቀ መልአክ ቅዱስ ገብርኤል ሆይ ስለ ሃይማኖቴ ጉርለት ይቅር በለኝ፣ በገናናው ኃይልም ተማጽኛለሁና ይቅርታ አድርግልኝ ክቡር በሆነው ስዕል ፊት ከማልኩ በኋላ የበደልኩትን በደል አቃልልኝ እያለ በታላቅ ቃል ይጮህ ጀመር። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ንሳዋን ተቀብሎ ከተሰቀለበት አወረደው። ወዳጆቹ አእምሮ እስከሚመለስና የተናገረውንም እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ሰውነቱን ካወቀ በኋላም ተነስቶ ሄዶ ወርቁን ከነትርፎ አመጣና ለባለ ጸጋው ሰጠው። ባለ ጸጋውም ለሊቀ መልአክ ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባውን አድርጎ ሰጠው። መኖሪያውንም በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። በረከቱና አገልጋዩ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አማላጅነቱ በአገላችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ይደረግልንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሬ ነው። በዚያ ወራት ማርያም ተነስታ ገሊላ ወደምትባል ወደ ይሁዳ አገር ሄደች። ከዘካርያስ ቤት በገባች ጊዜ ኤልሳቤጥ መጽነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠቻት። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላምም አንድ ሆኖ ብሎ ዳዊት እንደተናገረ፣ በኤልሳቤጥ ማህፀን ያለው በድንግል ማህፀን ላለው ሰገደ። ከማሕፀንም ወጥቶ በፊቱ ሊሰግድ ሊሰብክ ፈለገ። ለመውጣት የማይቻለው ቢሆንም ለመውጣት የማይቻለው ቢሆን ግን ኤልሳቤጥ የማርያምን ቃል በሰማች ጊዜ ፅንሱ በማኅፀኑ አዘለለ ተብሎ በወንጌል እንደተነገረ፣ በትንቢት መንፈስ በእናቷ አንደበት አሰምቶ ተናገረ። በኤልሳቤጥም ላይ መንፈስ ቅዱስ ስለመላ የጌታዬና አምላኬ የመድኃኒቴ የኢየሱስ ክርስቶስ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እንሆ አሁንም የሰላምታሽን ድምፅ በሰማው ጊዜ ከደስታ የተነሳ በማዕፀን ያለው ፅንስ ዘሏልና አለች። አንቺ ከሌሎች ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማሕፀን ሽንፍሬ የተባረከ ነው በማለት አሰምታ ተናገረች። ዳግመኛም ሁሉን በኃይሉ የሚሸከም እርሱን የተሸከምሽ መንፈሳዊት ሆይ በእውነት ልትሸከሚው ተገቢሽ ሆነ። ከሰማያትም በላይ ከፍ ከፍ አልሽ፤ ሰማያት የማይወስኑት የመላእክት ሰራዊትም ሊያዩት የማይቻላቸው በማሕፀንሽ አድሯልና በማለት አሰምታ ተናገረች። ድንግልም የማሕፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤትን ቃል በሰማች ጊዜ መንፈስ ቅዱስ እንዳደረባት አወቀች። ስለማይመረመረም ጸጋ የእግዚአብሔርን ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔርን ከፍ ከፍ ታደርገዋለች፣ ልቤም በጌታዬ እና በአምላኬ ደስ ይላታል። የባሪያውን ትሕትና ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልዱን ሊያመሰግኑኛል። ታላቅ ኃይል አድርጎልኛልና፣ ስሙም ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ፣ ትዕቢተኞችንም አዋረደ፣ ኃይለኞችንም ከዙፋናቸው ገለበጣቸው ትሑታንን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው። ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረዴ የጠበቀው ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ የገባውን ቃል ኪዳን አስቧልና። የአብርሃም ዘር የተባልን እኛ የእግዚአብሔርን ቃል ለመቀበል የተዘጋጀነን፣ ስለሆነም በኢየሱስ ክርስቶስ ያመን እኛን ለትምህርት አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአሕዛብ ይሰጣቸው ዘንድ በሃይማኖትም የመንፈስ ቅዱስን ተስፋ ያገኙ ዘንድ እንደተጻፈ ሁሉ በላያችን ለተጠራ ለእኛም አንድነትን ስጠን አቤቱ። እንደዚሁም በሃይማኖት የአብርሃም ልጅነታችንን በማስመስከር በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፈቃዱ ይሆንልን ለዘላለሙ አሚን። በረከቱ አማላጅነቱ ረድኤትንም ጸጋውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና የመላእክት አለቃ የቅዱስ ገብርኤል ያደረገው ተአምር ይህ ነው። ይህ ተአምር ቅዱስ ገብርኤል ጢሞቴዎስንና የሮሙን ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባል የሮም ሰው ነበር። ይህንንም ቅዱስ ከንጉሱ ዘንድ ወሰዱትና ንጉሱ ለጣዖት ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም ስላለው ጽኑ ቅጣት ይፈጸምበት ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ጽናቱንና ትዕግስቱን በተመለከተ ጊዜ የመላእክት አለቃ ቅዱስ ገብርኤልን ላከለትና እርሱን አድኖ ሹሙን ገደለው። ከዚያም የክርስቶስን ሃይማኖት እየዞረ የሚያስተምርበት መንፈስ ጠንካራ ነጭ አምባ ላይ ፈረስ ሰጠው። በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ገብርኤል ሆይ መንፈሳዊ ራስን መንፈሳዊ ፈረስን እንደሰጠህ ሰላምታት ለሚገባው ለጦረኛው ቴዎድሮስ ወዳጅህ መሬታዊ ስጋችንን ከነፍሳችን ጋር ስናማጽንህ ወደ ሰማይ ለመሄድ በተነሳን ጊዜ መንገዳችንን እየመራ ባለሟልነትህን ትሰጠን ዘንድ እንቆማለን ከፊትህም ጸሎታችን እናደርሳለን። የመልአኩ የቅዱስ ገብርኤል ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋናችንን ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻድቃን ትጉሃን መላእክትና ፍጹማን ደናገል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን፣ አዘጋጅቶ ብራና ደምጾ በእር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ኅሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስመር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ መንፈስ ቅዱስ ማደሪያ በሆነች በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝበ ክርስቲያኑን አገራችንም ኢትዮጵያን በቸርነቱ ይጠብቀን ለዘላለሙ አሜን።